ክብር ለኢየሱስ ሲሆን፣ ቅዱሳን እንደምን አላችሁ? ደህና ናችሁ? በጌታ በኢየሱስ ክርስቶስም ሰላም ላችኋለሁ። ዛሬ አንድ ቃል ልቤ ላይ መጣውን ያንን ቃል እናንተ ጋር አደርሳለሁ። ክብር ለኢየሱስ ሲሆን፣ በዓለም ላይ እየሆኑ እየተከሰቱ ያሉ ወሬዎችን ሳይሆን ዘመን የማይሽረውን ወቅታዊ ያልሆነውን ዘለዓለም የሆነውን እግዚአብሔርን ቃል እናወራለን። ስለ ዓለም ጦርነት እስራኤል የእስራኤል፣ ኢራን የኢራን፣ አሜሪካ፣ የሩሲያ ስለ ኒውክሌር ስለ የጦር ደጀት ምናምን ያወራል። ጊዜያችንን አናጠፋም። ይሄ ስዝናል ነው። አንድ ጊዜ ላይ ያልፋል። ዛሬ ላይ ተወርቶ አንድ 15 ቀን ተወርቶ ያልፋል። ተውርቱ ተውርቱ፣ ግን የማያልቀው የዘላለም አምላክ እግዚአብሔር ቃል ስለዚህ ይህንን ቃል ዛሬ ስጥ ላይ መጣውን ሼር አደርጋለሁ። እንዲህ ብዬ ነው የምናገራችሁ፣ የለመናችሁትን ነገር እግዚአብሔር ይሰጣል ብዬ ነው ሚለው። ክብሌሱስ ሲሆን እንደዚህ ይላል። በቀዳ በአንደኛ ዜና ምዕራፍ አራት ከቁጥር ዘጠኝ ላይ የእግዚአብሔር ቃል እንደዚህ ይላል፣ እንደዚህ ይላል የእግዚአብሔር ቃል። ያቤጽም እባክ መባርክን ባርከኝ አገሬንም አስፋው እጅም ከኔ ጋር ትሁን እንዳያሳዝንኝ ከክፋት ጠብቀኝ፣ ብሎ የእስራኤልና አምላክ ጠራ። እግዚአብሔርም የለመነውን ምን አደረገ? ሰጠ ይላል። እግዚአብሔር የለመናችሁትን ይሰጣል ብዬ ዛሬ በዚህ ሰዓት መናገር ፈልጋለሁ። እግዚአብሔር የለመናችሁትን ያቤስ ከወንድሞቹ ይልቅ የተከበረ ሰው ነበር ይላል። ከማን ይልቅ? ከወንድሞቹ ይልቅ። ምን አይነት ሰው ነበር? የተከበረ ሰው ነበር። ከዛ ምንድን ነው ያደርገው? እግዚአብሔርን ለመነ። እባክ እባክ የምትለዋ ለጸሎቱ፣ ያቤጽ ለጸሎቱ የሰጠው ትኩረት ነው። ከእግዚአብሔር ጋራ ፌሎሺፕ ሲያደርግ ጸሎት ሲያቀርብ ያ ኢሹ፣ እሱ የሚፈልገው የሚጸልይበት፣ ያ ከዝ ከባድ እንደሆነ ለማሳየት እባክ ብሏል። ዛሬ በሀገራዊ ጉዳይ በማህበራዊ ጉዳይ፣ በቤተሰባዊ ጉዳይ፣ በግል ጉዳይ፣ በቢዝነስ ጉዳይ፣ በትዳር ጉዳይ፣ በአገልግሎት ጉዳይ አንድ ከባድ ኢሹ ብላችሁ ከእግዚአብሔር ዘንድ በምትጠይቁት ነገር ላይ እባክ ትላላችሁ። እኔም ዛሬ ዛሬ ያቤጽ የለም፣ የዛሬ ያቤጽ እኔ አዳኔ ነው ያለው። እግዚአብሔር ግን ሕያው ነው። ለያቤጽ ለያቤጽ እግዚአብሔር ሰጠው ነው የሚለው አይደለም፣ ሰጠው ይላል። ለያቤጽ የሰጠው እግዚአብሔር እሱ፣ እግዚአብሔር ሕያው ነው። ያቤት ጸለም አልፏል። በሰዓቱ የጸሎትን ምላሽ አግኝተዋል፣ አልፏል። እግዚአብሔር ግን ያው ነው። እኔ ዛሬ አለው፣ እናንተ ዛሬ አላችሁ። እባክ ብላችሁ በአንድ ከባድ ጉዳይ ላይ እባክ ብላችሁ በምትለምኑት ነገር ላይ እግዚአብሔር የለመናችሁትን ያንን ነገር ይሰጣል። እባክ መባረክን፣ ባርከ እግዚአብሔር በባርኮቱ ኤ ፕሮጀክት አርቲፊሻል በሆነ በረከት ሳይሆን፣ በእውነተኛ በረከት በአምላካዊ በረከት በመለኮታዊ በረከት በእውነተኛ በረከት በትክክለኛ በረከት በትክክለኛ በረከት እግዚአብሔር እንዲባርቀው እንደዚህ በበረከቲ በመባረገ ባርከ ሀገሬንም አስፋው። ለሀገር መስፋፋት፣ ለሀገር ሰላም፣ ለሀገር መረጋጋት ጸለያ ቤዝ። ከዛ ሲቀጥል እንዳያሳዝንን አንተን ከበበደል ከኃጢአት ልምምድ እግዚአብሔርን ከመበደል ደም ከማፋሰስ በኃጢአተኞች መንገድ ከመሄድ ጠብቀኛለህ። እጅም ከኔ ጋር የእግዚአብሔር እጅ አብሮት አየ። እዚህ ጋር ያቤዝ ምንድን ነው ያደረገው? የእግዚአብሔርን በረከት የሆነ ፕሮጀክት የሆነ ቦታ ሄደን የምናመጣው የእግዚአብሔር ኦሪጂናል በረከት አንዴ ሄዶ ሄድ መጣ የማይል እየሄደ እየመጣ ማያስጨል ኦሪጂናል የሆነ ከሰማይ የሆነ ልብንና መንፈስን የሚያሳርፍ መባረክን ባርከኝ። ከዛስ ስለ ኃጢአት እግዚአብሔርን እንዳያሳዝን ሰው ስለሆነ በምድር ላይ ስላለው አንተን እንዳልበደልኩ እንዳላሳዝን ጠብቀኛል። ከዛስ ሲቀጥልስ ስለ ሀገር ነው፣ ስለ ሀገር የራሱን ጸሎት ስለ ኃጢያት ስለ ኃጢያት ጸልዮ ስለ ራሱ በረከት ብቻ ጸልዮ ሳይሆን ስለ ሀገር ጸለየ። ከዛስ የእግዚአብሔር አብሮት የእግዚአብሔር ጣቲ ቀኝ ከኔ ጋር ትሆናል። ስለ እግዚአብሔር አብሮት እግዚአብሔር ይህንን ጸሎት ቼክ አድርጎ ካየ በኋላ ሰጠው ነው የሚለው። ዛሬ እንደዚህ ልበላችሁ፣ የለመናችሁትን እግዚአብሔር ይሰጣል፣ የጠየቃችሁትን እግዚአብሔር ይሰጣል። መልካምን ሁሉ እግዚአብሔር ያደርግላችሁ። በኢየሱስን በህይወታችሁ ላይ ይሄ ይሆናል። ሃሌሉያ ይህ ዩቲዩብ ቻናሌን ሰብስክራይብ ማድረጋችሁን አትተው ዘመናችሁ የተባረኩን ወዳችኋለሁ ሻሎም